ሰላም ጤና ይስጥልኝ። ዶክተር ዓለም ነኝ። የብብት መጥቆር ብዙ ሰዎችን እያጋጠመ ያለ ችግር እንደሆነ እሙን ነው። አልፎም ተርፎም አንዳንድ ሰዎችን ሰዎችን ለስነ ልቦናዊ ጫናዎች ሲያጋልጥ ይስተዋላል በተለይ እጅጌ አልባ ልብሶችን ወይም በተለምዶ ቦዲ አልባሳትን እንዳንለብስ ምክንያት ሲሆን ይስተዋላል። አንዳንድ ጊዜም እጃችንን ከፍ ማድረግ በሚኖርብን ጊዜን እንኳን በዚህ ችግር ምክንያት የራስ መተማመን በማጣት እጃችንን ከፍ ማድረግ እንዳንችል ምክንያት ሲሆን ይስተዋላል። የብብት መጥቆር የሚያስከትሉት ምክንያቶች አንዳንድ ጊዜ ከጤና ችግር ጋር ሲያያዙ፣ አንዳንድ ጊዜ ደግሞ ከምናደርጋቸው ልምዶች የተነሳ ሊከሰት ይችላል። ከእነዚህም ውስጥ ለምሳሌ በተደጋጋሚ ጊዜ የብብት ጸጉርን መላጨት ነው። የብብት ቆዳ በተደጋጋሚ በሚላጭበት ጊዜ ቆዳ ለመከላከል ሲል ቀለም እንዲጨምር ያደርጋል። በዚህ ምክንያት የብብት መጥቆር እንዲከሰት ያደርጋል። በዚህ ቪዲዮ ለብብት መጥቆር የሚያጋልጡ የተለያዩ ምክንያቶችን እንመለከታለን። በተጨማሪም በዘመናዊ ሕክምና እንዲሁም በተፈጥሯዊ መንገድ እንዴት የጠቆረ ብብትን ወደ ትክክለኛ ቆዳ መመለስ እንደምንችል እንመለከታለን። በመጨረሻም የብብት መጥቆር ቅድሚያ ከመከሰቱ በፊት መከላከል የምንችልባቸውን የቅድመ መከላከል ሀሳቦችን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደ ተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ከብብት መጥቆር ጋር ያለዎትን ሀሳብ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችሁን አንድ አካል ይሁኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ወዲያውኑ እንዲደርስዎ የደወል ምልክቷን ይጫኑ። መልካም ቆይታ። የብብት መጥቆር እንዲከሰት የሚያደርጉ የተለያዩ ምክንያቶች ያሉ ሲሆን የብብት ቆዳ በራሱ ከሌላው የሰውነት ቆዳ በተለየ መልኩ ሴንሲቲቭ ቆዳ ነው። ለምሳሌ ይህ የብብት ቆዳ በውስጡ ከፍተኛ የሆኑ የላብ እጢዎች የሚገኙበት ሲሆን ከእነዚህም ውስጥ አፖክሪንና ኢክሪን የተባሉ የላብ እጢዎች ይገኙበታል። በተለይ አፖክሪን እጢዎች የሚያመነጩት ላብ ፕሮቲንና ቅባት የበዛበት ስለሆነ የቆዳ ብስጭትና መጥቆርን የመፍጠሩ እድሉ ከፍ ያለ ነው። ሌላው ብብት አካባቢ በብዛት የሚገኙ ጥቅጥቅ ያሉ የፀጉር ፎሊክልስ ናቸው። ይህ ከሌላ የሰውነት ቆዳ በተለየ መልኩ የብብት ቆዳ ለጥቁረት እንዲጋለጥ ያደርገዋል። ምክንያቱም የብብት ፀጉርም በተደጋጋሚ መላጨት ወይም መንቀል የፀጉር ፎሊክልስ እንዲዘጉ እንዲሁም የቆዳ መቆጣት እንዲከሰት ምክንያት ይሆናል። በዚህም አማካኝነት ይህ ሁኔታ ለቆዳ መጥቆር ከፍተኛ አስተዋጽኦ ያደርጋል። የብብት ቆዳ እንዲጠቁር የሚያደርጉ ሌሎች ምክንያቶች ያሉ ሲሆን ከእነዚህም ውስጥ የመጀመሪያው ኤካንቶሲስ ናይግሪካን ችግር ነው። ይህ የቆዳ ሁኔታ የብብት፣ የአንገት ኋላ፣ የጭን አካባቢ እና ሌሎች የሰውነት ክፍሎች ቆዳ እንዲጠቁር እና እንዲወፍር የሚያደርግ ነው። ይህ ችግር ብዙውን ጊዜ ከኢንሱሊን ሬዚስታንስ ጋር የተያዘ ነው። የሰውነት ሴሎች ለኢንሱሊን ምላሽ መስጠት ሲያቆሙ ሰውነት ብዙ ኢንሱሊን ያመነጫል። ይህም በቆዳ ሴሎች ላይ ተጽዕኖ ያሳድራል። በዚህም ምክንያት ቆዳ እንዲጠጉር ያደርጋል። ይህ የኤካንቶሲስ ናይግሪካን ችግር ከመጠን በላይ ውፍረት፣ የስኳር በሽታ፣ ሜታቦሊክ ሲንድረም እና አንዳንድ የሆርሞን ችግሮች ያለባቸው ሰዎች ላይ በብዛት ይታያል። ሌላኛው የብብት መጥቆር መንስኤ የሆርሞን መለዋወጥ ነው። በሰውነት ውስጥ የሚከሰቱ የሆርሞን መለዋወጦች የቆዳ ቀለም እንዲጨምር አስተዋጽኦ ያደርጋሉ። ብዙውን ጊዜ ይህ የሆርሞን መለዋወጥ ከወንዶች ይልቅ ሴቶችን የሚያጋጥማቸው ሲሆን፣ በተለይ በእርግዝናና በጡት ማጥባት ጊዜዎች ከፍተኛ የሆርሞን መለዋወጦች ሊያጋጥሙ ይችላሉ። በዚህም ምክንያት ለብብት ቆዳ መጥቆር እንደ አንዱ መንስኤ ሊሆን ይችላል። ሌላኛው የብብት መጥቆር መንስኤ የቆዳ መቆጣት የሚያስከትለው የብብት መጥቆር ነው። የብብት ቆዳ በተደጋጋሚ ሲቆጣ ወይም ምላሽ ሲሰጥ ራሱን ለመከላከል ሲል ሜላኒን ወይም የቆዳ ቀለም ንጥረ ነገርን በብዛት ያመነጫል። የቆዳ መቆጣት እንዲከሰት ከሚያደርጉ ምክንያቶች ውስጥ የመጀመሪያው ቅድም እንደተመለከትነው ነው፣ የብብት ጸጉርን በተደጋጋሚ ጊዜ መላጨት ነው። ይህ የብብት ፀጉር በሚላጭበት ጊዜ ምላጩ ቆዳው እንዲቆጣ ሊያደርገው ይችላል። በዚህም ቆዳው ራሱን ለመከላከል በሚሞክርበት ጊዜ ሜላኒን እንዲያወጣ ያደርጋል። በዚህም ምክንያት የጸጉር ስር እንዲበከል ሊያደርግ ይችላል። ከዚህ በተጨማሪ የተላጩት ጸጉሮች ለማደግ ሲመለሱ በቆዳው ስር ተቆልፈው ጥቁር ነጥቦችን ሊፈጥሩ ይችላሉ። በዚህ ምክንያት የብብት መጥቆር እንዲከሰት ያደርጋሉ። ሁለተኛ፣ የቆዳ መቆጣት የሚያስከትሉት አንዳንድ የዲዮድራንት ምርቶች ናቸው። በተለይ ጥራታቸውን ያልጠበቁ የዲዮድራንት ምርቶች ለብብት ቆዳ መጥቆር ምክንያቶች ናቸው። በአንዳንድ ዲዮድራንቶች ውስጥ የሚገኙት አልኮል፣ ፓራቢንስ፣ ወይም አልሙኒየም ክሎራይድ ያሉ ንጥረ ነገሮች የብብት ቆዳ እንዲቆጣና የቆዳ ቀለም እንዲጨምር ሊያደርጉ ይችላሉ። ሶስተኛ፣ የቆዳ መቆጣት የሚያስከትለው ብብት አካባቢ ጥብቅ የሚያደርጉ ልብሶችን መልበስ ነው። በተለይ ጥጥ ያልሆኑ ሰው ሰራሽ ሲንቴቲክ ጨርቆች የብብት አካባቢ በማሻሸት ፍትጊያ ወይም ፍሪክሽን በመፍጠር ቆዳው እንዲቆጣ ያደርጋሉ። በዚህም ምክንያት ቆዳው ራሱን ለመከላከል ሲል የቆዳ ቀለም ንጥረ ነገር በብዛት ያመነጫል። ይህም የብብት ቆዳ እንዲጠቆር ያደርጋል። ከዚህ በተጨማሪ ጥብቅ የሚያደርጉ ልብሶች አየር በበቂ ሁኔታ እንዲያልፍ ስለማያደርጉ ወይም ስለማይፈቅዱ ላብ በብዛት እንዲከማች ያደርጋሉ። ይህም የቆዳ መጥቆርን ሊያስከትል ይችላል። ይህ ቪዲዮ እየጠቀሙት እንደሆነ ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ከብብት መጥቆር ጋር ያሉትን ሀሳብ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። መልካም ቆይታ። አንዳንድ ጊዜ የብብት መጥቆር አንዱ ከአንዱ ሰው ሊለያይ ይችላል። ይህም የሚሆንባቸው ምክንያቶች ያሉ ሲሆን ከእነዚህም ውስጥ በመንስኤው አይነት፣ በቆዳ አይነት፣ በሆርሞን ሚዛንና በግል ንጽህና ልማዶች አማካኝነት የአንዱ ሰው ከአንዱ ሰው የብብት መጥቆር ሊለያይ ይችላል። ከዚህ በመቀጠል የብብት መጥቆርን ለማጥፋት የሚደረጉ የመፍትሄ አማራጮችን እንመልከት። የብብት መጥቆርን ለማከም ሁለት ዋና ዋና መንገዶች ያሉ ሲሆን የመጀመሪያው ሜዲካል ህክምና ሲሆን፣ ሌላኛው የተፈጥሮዊ መንገዶች ናቸው። ከመጀመሪያው ሜዲካል ትሪትመንት ስንጀምር በመጀመሪያ የምናገኘው ለብብት መጥቆር ዋነኛ መንስያ የሆነውን አካንተሲስ ናይግሪካን የተባለውን ይህን ማከም ነው። በተለይ ለዚህ ችግር የሚያጋልጡ የሆኑትን እንደ ስኳር በሽታ እንደ ከመጠን ያለፈው ውፍረት እና የኢንሱሊን መመንጨት የመሳሰሉ አጋላጭ ምክንያቶችን መቆጣጠር ዋነኛው መፍትሄ ነው። ሁለተኛው ቆዳን የሚያነጡ ክሬሞች ወይም ቅባቶችን ትሮፒካል ክሬምሶችን መጠቀም ነው። እነዚህ ቅባቶች የቆዳ ቀለም እንዲመጣ የሚያደርገውን የሜላኒን ምርት እንዲቀንስ የሚያደርጉ ናቸው። ከእነዚህም ውስጥ ለምሳሌ ሃይድሮኪኒን፣ ሬቲኖይድስ፣ አዜላይክ አሲድ፣ ቫይታሚን ሲ፣ አልፋ አርቡቲን የመሳሰሉ ትሮፒካል ክሬሞች መጠቀም የጠቆረ ብብትን ለማከም ያስችላል። ሦስተኛው የሜዲካል ትሪትመንት አማራጮች ኬሚካል ፒልስ እና ሌዘር ቴራፒ ማድረግ ነው። እነዚህ ህክምናዎች የሚደረጉት የብብት መጥቆሩ በቤት ውስጥ በሚደረጉ ወይም በቅባቶች ለውጥ ካላመጣ ነው። ይህ የኬሚካል ፒልስ እና የሌዘር ቴራፒ ህክምና የሚሰጠው በቆዳ ህክምና ባለሙያ ወይም በደርማቶሎጂስት ነው። የሌዘር ቴራፒ ህክምና የሌዘር ጨረር በመጠቀም የጠቆረውን የብብት ቆዳ ህዋሳትን የማጥፋት ህክምና ነው። በአንጻራዊነት ይህ ህክምና ለረጅም ጊዜ የሚቆይ ውጤት ሊሰጥ ይችላል። ከዚህ በመቀጠል በተፈጥሯዊ መንገዶች እንዴት የጠቆረብብትን ማጥፋት እንደምንችል እንመልከት። እነዚህ ተፈጥሯዊ ዘዴዎች የጎንዮሽ ጉዳት የሌላቸውና በቤት ውስጥ በቀላሉ የሚዘጋጁ ናቸው። ሆኖም ግን ውጤታቸው በአንጻራዊነት ከህክምና አማራጭ የበለጠ ጊዜ ሊወስድ ይችላል። የመጀመሪያው ድንች ነው። ድንች በውስጡ ካቴኮሌዝ የተባለ ቆዳን የማቅላት ባህሪ ያለው ኢንዛይምን በውስጡ ይዟል። ድንቹን በእጃችን ለሚያዝ በሚያመች መልኩ ቆርጠን የጠቆረብብትን መቀባት አሊያም ድንቹን ፈጅቶ ጭማቂውን መ ማስቀባት ይቻላል። ሌላኛው ቤኪንግ ሶዳ ወይም እርሾን መጠቀም ነው። ይህ እርሾ በዋነኝነት የሞቶ የቆዳ ህዋሳትን ለማራገፍ በእጅጉ የሚጠቅም ፕሮዳክት ነው። እርሾውን ከውሃ ጋር በመቀላቀል ወፈር ያለ ሊጥ መሰል ሲሆን፣ ጠብቀን በጠቆረ የብብት ቆዳ ላይ ማሸት ከዛም ለአስር ደቂቃ አዘው ብብት ላይ በመተው መታጠብ ነው። በዚህም የጠቆረ ብብትን ማጥፋት ይቻላል። ሌላኛው የጠቆረ ብብትን ለማጥፋት የሚጠቅመው ተፈጥሯዊ መንገድ የጠቆረውን የብብት ቆዳ ሎሚ መቀባት ነው። በእርግጥ ሎሚ መቀባት ቆዳው ደረቅ እንዲሆን የሚያደርግ ሲሆን፣ በተለይ ለስስ ቆዳ ተስማሚ ላይሆን ይችላል። ሆኖም ግን ሎሚ በውስጡ የቆዳ ማቅያ ወይም ብሊችንግ ኤጀንት እና የጸረ ባክቴሪያ ባህሪ ስላለው የብብት መጥቆርን ለማጥፋት ይረዳል። ሎሚን በእጅ ለመያዝ በሚያመች መልኩ እንቆርጠዋለን። ከዛ ፈሳሹን የጠቆረን ብብት ላይ ከ10 እስከ 15 ደቂቃ በመተው ከዚያ በውሃ መታጠብ ነው። ሌላኛው የጠቆረ ብብትን ለማጥፋት የሚጠቅመው ተፈጥሯዊ መንገድ የጠቆረውም የብብት ቆዳ ኩከምበር ወይም ኪያር መቀባት ነው። ኩከምበር ወይም ኪያር በባህሪው የቆዳ ማቅለያ ያለው ሲሆን የጠቆረ ቆዳን ያቀላል፣ እንዲሁም የቆዳ መቆጣትን ያረጋጋል። ኩከምበሩን በሚያመች መልኩ ቆርጠን አሊያም ጭማቂውን በመቀባት መጠቀም እንችላለን። እንደ አማራጭ ከፈለግን አንዱን ከአንዱ በመደባለቅ መጠቀም እንችላለን። ለምሳሌ ቤኪንግ ሶዳ ወይም እርሾን ከዋጋ መደባለ ከዛ ወፈር ሲል ሎሚ መጨመር፣ በመጨረሻም በተቆረጠ ድንች በማድረግ የጠቆሮን ብብት መቀባት ይቻላል። በዚህም የጠቆሮን ብብት በጊዜ ሂደት ማጥፋት ይቻላል። በመጨረሻም የብብት መጥቆር ከመከሰቱ በፊት በቅድሚያ የምንከላከለባቸውን የቅድመ መከላከያ ሀሳቦችን ስንመለከት የመጀመሪያው መላጨት ወይም ሼቭ ማድረግን መቀነስ አሊያምተው ነው ቅድም እንደተነጋገርነው መላጨት ቆዳ እንዲቆጣ የሚያደርግ ዋነኛው ምክንያት ስለሆነ ይህንን ልምድ ማቆም እና ሌሎች አማራጮችን መጠቀም ነው። ለምሳሌ ዋክስ መጠቀም፣ እንዲሁም ሌዘር ሄር ሪሙቫል በመጠቀም የብብት መጥቆርን በቅድሚያ መከላከል ያስችልናል። ሌላኛው ቅድመ መከላከያ ብብት አካባቢ የማያጣብቁና ለቀቅ ያሉ ልብሶችን መልበስ ነው። ከአልሙኒየምና ከፓራቢን ንጥረ ነገሮች ነፃ የሆኑ የዲዮድራንት አይነቶችን መጠቀም ነው። በመጨረሻም ሌላኛው የቅድመ መከላከል ሐሳብ ከመጠን ያለፈ ክብደትን መቆጣጠር ነው። ከመጠን በላይ ውፍረት የሰውነት ቆዳ በተለይ አንገት ጋር፣ ብብት ጋር፣ እንዲሁም መተጣጠፊያ ቦታዎች ላይ መፋተግ ወይም ፍሪክሽን እንዲጨምር ምክንያት ስለሚሆን አላስፈላጊው ውፍረትን በመቆጣጠር የብብት መጥቆርን ቅድመ መከላከል እንድንችል ያደርጋል። የብብት መጥቆር በሚያጋጥሞት ጊዜ መነሻ መንስኤውን ቀድሞ ማወቅ ጠቃሚ ነው። በውፍረት ምክንያት በተደጋጋሚ በመላጨት ምክንያት እንዲሁም በጤና ችግር ምክንያት በምን መንስኤ እንዳጋጠመ መረዳት ቶሎ መፍትሄ እንድናገኝ ይረዳናል። ይህ ቪዲዮ እንደጠቀሞት ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ከብብት መጥቆር ጋር ያሉትን ሀሳብ በኮመንት መስጫ ውስጥ ያጋሩን። ይሄ ቪዲዮ ይመለከተዋል ብሎ ለሚያስቡት ሰው ሼር በማድረግ እርሶም አንዱ የመፍትሄ አካል የሆኑ ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።